የለባትም የምትሉ ማለት ነው። እውነቴ ነው። መሀሌት የእጇን ማግኘት ማግኘት አለባት። እንግዲህ እያስመሰለች እዛ ቤት ውስጥ እናት መስላ ምሳሌ፣ የኔ ቆንጆ፣ የኔ ልጅ እያለቻት ብሩኬ የፊት በማስመሰል ማለት ነው። እና እዛ ጋር ግን አይኗን ተክላ አይኗን ከሷ ላይ አላወርድ ያለች ውስጥ ትከታተላት የነበረው ቅድስት ነበረች። መሀሌት እና ኤፍራታ ለንብረቱ ነው እንጂ ለምሳሌ መታመም ምንም አይነት ኃላፊነት የሌላቸው እንግዲህ ብሩኬ የሚያቀው ሚስቴ ናት፣ ነገ ልጆች እናት የምትሆነው ዛሬም የምሳሌ እናት ናት ብሎ የሚያምናት እንግዲህ አካሉ፣ የትዳር አጋሩ ማህሌት ለልጁ ስሰጥ የነበረው መድኃኒት፣ ህመሟን የሚያስታግስላት ሳይሆን እሷን የሚገላት ነበር ማለት ነው። እንግዲህ ሁሌም ቅድስት እየተከታተለች ረጋሼ እኔ የማህሌት ነገር ምንም ደስ አላለኝም፣ እያስመሰለች ነው እንደዚህ ስታረግ አይቻለው፣ ብላ ብትለውም ብሩኬ ግን ቅድስትን ሰራተኛም ስለሆነች ሊያምናት አልቻለም ማለት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? የትጂቱ ቤተሰቦች ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች መታችሁ ስለምታበረታትኝ ከልባ መሰግናለሁ። ፈጣሪ አክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ ይሰውረን። እያልኩኝ እንግዲህ ምሳሌን የምናቃት የማህሌት የእንጀራ ልጅ እንደሆነች እና ብሩኬ ደግሞ የማህሌት ባል እንደሆነ ነው። እዛ ቤት ውስጥ እንግዲህ ቅድስት የምትባል የቤት አጋዣቸው መልካሟ ለምሳሌ ከእናት በላይ የምታስብላት አለች ማለት ነው። እና እንደውም ማህሌት በምታስመስለው ነገር ቅድስት እያየች በጣም ነበር የምትናደደው። ዛሬ ሳይሆን ምሳሌን ለመግደል የተነሳሳችው መጀመሪያ፣ እሷት አልሞተች ለብሩኬ ልጅ መውለድ እንደሌለባት ከእህቷ ጋራ ተነጋግራ ጨርሳለች። ኤፍራታም አሁ እህቴ፣ ልክነሽ ከአንድ አባት የማይወለዱ ልጆች ፍቅራቸውን እንደቀማሻቸው ነው የሚቆጠረው። የተዛሬ ለምሳሌ ያወጣሽው ወጪ አንድ መኪና አይገዛልሽም ወይ? ስለዚህ ምሳሌ እኮ አትጠቅምም በሽተኛ ስለሆነች መወገድ አለባት ብላ እህቷን በጣም ትገፋፋት ነበረ። እንግዲህ በገንዘብና በቤት በመኪና ጭንቅላቷ አይምሮ የዞረ ማህሌትም አው እህቴ፣ እውነትሽን ነው። ግን እንዴት እንደማድረግ እዛ ቤት ውስጥ ቅድስት እያለች ምንም ነገር እንደ ፍላጎቴ ማድረግ አልቻልኩም፣ ትከታተለኛለች ስትላት ለምን እርሷን በጥፊ ብለሽ አታሶጫትም ከዛ ቤት ውስጥ? ደሞ ለሞላ ሰራተኛ እያለች ከዚህ በፊት ስትመክራት ነበረ። አይ እሱንማ ማድረግ አልችልም ብሩኬት፣ አለማ አይቻልም፣ የሌለ ጊዜ ነው እንጂ እያለች ሲመካከሩ እንግዲህ እቅዳቸውን ዛሬ ላይ ሆን አድርገዋል። ያው ምሳሌ በተደጋጋሚ መድኃኒቷን ማህሌት ስለማሰጣት የመድኃኒቱ ብልቃጥ ውስጥ ውሃ ነበር እየሞላች መድሀኒት ነው ብላ የምታስቀምጠው ለምን መድኃኒቱን ታሏዋጠች ልጅቷ ምሳሌ ስለምትሞት ማለት ነው እንግዲህ በተደጋጋሚ ሆስፒታልም ስትሄድ ዶክተሩ የሚለው መድኃኒቷን ስለማትከታተል ስለማይሰጧት ነው ብሎ እንግዲህ ነግሯቸዋል ብሩኬም መድኃኒቷን በስነስርዓት ስጧት ብሎ ሚስትናትና አዞ ይሄዳል። እሷም እንደሰጠሰው እረ ብሩኬ እኔ እኮ ሰጥቻለሁኝ ምን ተፈጥሮ ነው፣ ትድናለች። አይዞክ ሚስትም በሚስት እንደሚተካ ልጅም በልጅ እኮ ይተካል እያለችው ሰሞኑን ትሸነግለው ነበር። ብሩኬ ግን ልቡ አላርፍ ያለው ምሳሌ ወደ ውጭ ሄዳ መታከም እንደምትችለና፣ ቤቱንም መኪናውንም እንደሚሸጥ አማክሯት ነበር። እሷም እንዴ ይሄም እኮ አይበቃም እንደው እሷ ትዳንልኝ እንጂ ስጋዬንም ቢሆን አስፋልት ላይ ወጥቼ ቆሜ እለምናለሁ ብሎ ነበረ። መሐሌትን በማስመሰል ይሄ ሁሉ ንብረት እያለማ ለምንድን ነው መንገድ ላይ ወጥተህ የምትለምነው? ብለዋለች በመጨረሻም እንግዲህ ለምሳሌ ፕሮሰስ መጀመሪያ ለመኪናውና ቤቱን ለመሸጥ ፈርሚ ብትባል መሐሌት አሻፈረኝ፣ ይቅርታ ይሄን ማድረግ አልችልም ብለዋለች ማለት ነው እንግዲህ ብሩኬን በመናደድ ማህሌት እንዴት አይኔ እያየ ልጄ ስትሞት ማየት ይችላለው፣ እኔ ሃይማኖት ስትሞት፣ አንቺን ልቤ ቢሰበርም አንቺን መልካም ሚስት ስለሰጠኝ ግን ፈጣሪን አመስግኘዋለሁ ለምሳሌም መልካም እናት ነች ብሎ ቢላትም እሷም አንተም እኮ ጥሩ ባል ጥሩ አጋዥነክ ብሩኬ ብለዋለች ማለት ነው። እንግዲህ እሷ ስለ ማህሌት ስለ ምሳሌ መታመም ሳይሆን ስለ ንብረት መሸጡ አንገብግቧታል። ስለዚህ ከኤፍራታ ጋራ ሁሌም የምትመካከረው ወይ ብሩኬን በመድኃኒት መግደል፣ አለበለዚያ ሰራተኛዋን ከዛ ቤት ማስወገድ ነው። እንግዲህ አንድ ቀን ሁሉንም ነገር ስታወራ የሰማችውን ቅድስት ስታፋጥጣት ይሄንንም እኮ ለብሩኬ ነገረችው። ኤፍራታ እህቴ ምን እንደማረግ አላቅም ብላታለች ለምን ብር ሰጠናት? ብር አይደል የምትፈልገው? ከዚህ ቤት ብትወጣስ? ብላ ምን ያህል ብር እንደምትፈልግ ቢጠይቋትም ቁጥሩን ስለማታውቀው ቅድስትም መቶ ሺህ ብር ብላ፣ መቶ ሺሁን ከተቀበለች በኋላ ግን ለብሩኬ ነበር የሰጠችው። ብሩኬም ደግሞ ብሩን ተቀብሎ አመስግኗታል። እሷም እንደውም የደሞዟን ሁሉ የቆጠበችውን አምጥታ ጭማሪ ሆነካል ባልወልዳትም ምሳሌ እኮ ልጄ ናት። እሷ ትዳን እንጂ ችግር የለውም ብላለች። መሀል ቅድስት ማለት ነው። መሀሌት ግን አልፈርምን ብላ ስለጨከነች በጣም ስላሳዘነቻት ቅድስትም አይዞክ ብሩኬ፣ ፈጣሪ እኮ አለ፣ መሀሌት ደግሞ ትታከማለች፣ ትድናለች እያለችው ነበር። እንደዛውም ሆኖ ግን መድኃኒት የሚሰጣት የህመሟ ማስታገሻ ሳይሆን ብሩኬም ልብ ብሎ ስላላየ መሀሌት ግን ምሳሌን ለመግደል እቅዷ ሁሉ ተሳክቶላት አንድ አማራጭ ያዘች። እሱም ምንድን ነው? ከዛ ቤት መጀመሪያ ቅድስትን ማስወገን ነበር። ወደ ክፍል ጠርተዋት እንግዲህ ቅድስትን፣ አንቺ ሌባ፣ አንቺ ሙሽላቃ፣ አንቺ ዘረቢስ፣ አንቺ ገረድ እያሉ ይሰድቧት፣ ሊገሏት ሲሉ እሷም ህይወቷን ለማትረፍ ብላ በያዘችው ቢላ አስፈራርታ ከክፍላቸው አምልጣ ነበር። በሄደችም ሰዓት እንግዲህ ለብሩኬ ኧረ ኤፍራታ እና ማህሌት ሊገሉኝ ገሊኝ ሲሉ ነው ምርጭ የመጣሁት፣ እዛ ቤት ግን አልመለስም ብላ ብትልም ምሳሌ ደግሞ እኔ ቅድስት አልመጣች ቅድስት የሰራችው ምግብ ብቻ ነው እንጂ የምመገበው አልበላም፣ ትምህርት ቤትም አልሄድም፣ መድኒቴንም አልውጥም ብላለች። እንግዲህ ቅድስትን ለምኖ ድጋሜ እዛ ቤት እንድትገባ ካረጋት በኋላ ግን ማህሌት አንድ ሀሳብ መጣላት። ለሞገስ ደውላ ነበረ። ሞገስም ቤቱንም መኪናውንም በሷ እንደሚያደርግና እንደሚገዛላት እንደውም በጣም እንደሚወዳት ውበቷ እንደማረከው ለማህሌት ደውሎ ነግሯት ነበረ። እንግዲህ ኤፍራታም ምን አዲስ ነገር አለ እህቴ ብላ ስጠይቃት እረ ልጅቷማ የድመት ነፍስ ነው መሰለኝ የያዘችው ሁለት ብልቃጥ መድኃኒት ጠጥታ አልሞተችም ነገ ጠዋት የመጨረሻዋ ሊሆን ይችላል። ሌላ ቀይሬ ሰጣቸዋለሁ። በራሱ እጅ ብሩኬ ሰጥቶ ይገላግላታል ብላለች። ኤፍራታም በቃህቴ ጀግና ነገ ምስራጁን የምስራጁን እንድትነግሪኝ ግን አንቺ ቤት ውስጥ እንዳትገኝ ስትላት፣ እረ ትናንት የሰረስኩት ቀጠሮ ስላለ በጠዋት ነው የምሄደው፣ አልገኝም ብላታለች ማለት ነው እና እንግዲህ ያው ምሳሌ የተሞተች ቤቱም ንብረቱም በማህሌት ስለሚሆን ብሩኬ ጎዳና ይወጣል ብላለችና፣ መሀል ማናች ኤፍራታ በጣም ነው የሚገርመው።